የሀይሚ የሸበላ እንግዲህ ያው አንተም ብቻ አይደለም እኛም ነገሩ አበሳጭቶናል ማለት ነው። ሰላም ጤና ይስጥልኝ፣ ውድ የተከበራችሁ ቻናል የተከታታዮች በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ብሩኬ በመልእክቱ እንደዚ ማድረግ አልነበረብህም፣ እኔ ሀይሚን ማጣት አልፈልግም ብሎታል ማለት ነው። ለከበደ ልክ ነው። ለምን ባልሆነ ነገር ማጣት የለበትም። አንደኛ ነገር፣ እኔ ስለዚህ ለወራ አይደለም የመጣሁት። ብዙ ጊዜ ደጋግሜ አወራለሁኝ፣ ብዙ ጊዜም ደጋግሜ እናገራለሁ። የሆነ ጉሮሮዬን እስከሚያመው ድረስ ማለት ነው። ለእነ ጠንፌ በነገራችን ላይ እነ ጠንፌዎች ከሰማችሁ፣ እንዶ በዝ ዙር እንኳን ከሰማችሁ ማለት ነው። አያችሁ አደለም፣ ሁሉም ነገር የሀይሚ ስራ እንዳልሆነ ሀይሚ ምንም ነገር እንደሌ እንደማታቅ እንደገና ደግሞ ይሄ ሰው ብቻ እንዳደረገው ሀይሚ ከምኑም ከምኑም ንጹህ እንደሆነች ይሄ ሁሉም ነገር ታወቀ። እስቲ ዛሬስ ምን ትሉ ይሆን? አንድ ጊዜ በመልኳ ሌላው ነገር ደግሞ በጠጉሯ በብዙ ነገር የሆነ ነገር ሲፈጠር እኔ ቤተሰብ በጣም የሚገርመኝ ነገር ቢኖር ብሩኬና ሀይሚ ፕራንክ ሲደራረጉ ሀይሚን ጀጅ ማድረግ ይጀምራሉ። በቃ ከጠጉሯ ይጀምራሉ። ከዛ ደግሞ ወደ አለባበሷ ይሄዳሉ። እኔ ቆይ ቆይ፣ እኛ እኮ ካሜራ ላይ ወተን ስለማንታይ እንጂ አንዳንዶቻችን እንዴት ነው አለባበሳችን? እናንተ አለባበሳችሁን ወታችሁ አሳይታችኋል? እንደሷ በኮንፊደንስ ምናምን አለባበሷ አለባበሳችሁን፣ እንደገና ደግሞ እንደሷ ወታችሁ እንደዚህ ምናምን ነገር ሚዲያ ዘና የምትሉ ናችሁ? እንደሷ ሚዲያ የምትሰሩ ናችሁ ወይስ እንዴት ነው? እኔ አላውቅም፣ ግን ከሀይሚ ተሽላችሁ ተገኝታችሁ ነው ሀይሚን ጀጅ የምታደርጉት? ይሄ እንደ ጥያቄ ምልክት ይቀመጥልኝ። ለእናንተ ሀይሜን የሆነ ነገር ሲፈጠር በቃ በመልኳና በሆነ ነገር እሷን ለመዝመር ለምትሄዱ እኔ ብዙ ብዙ ብዙ ጊዜ የታዘብኩት ነገር ነው። ቤተሰብ እግዚአብሔርም ብሩኬና ሃይሚ ፕራንክ መደራረግ ሲጀምሩ በቃ ነገሩ ይጀምራል። እሷ ጠጉራ እንኳን አታበጥር፣ ራሷን አጠብቅ፣ ለብሩኬ አትመጥነውም ጭራሽ ይላሉ። እነሱ ፈራጅ ቆራጭ ይሆናሉ። ለምንድን ነው? እኔ ብዙ ጊዜ እናገራለሁኝ። ሰው ማለት ያልተነበበ መጽሐፍ ነው። ላይሆን እንጂ ውስጡ ምን እንደሆነ፣ ምን እንደሚያስብ፣ ምን እንዳለ ውስጡ ምናምን እኛ አናቅም። አሁን ሀይሚ ያለምንም በደሏ ያለምንም ጥፋቷ ስትረግጧት ከረማችሁ። ዛሬስ ነገሩ እውነታውን ስትሰሙት ምን ተሰማችሁ? እንዲሁ ትንሽ እንኳን አልጠጠታችሁም። ነገሩ እናንተ ምን ይጸጥታችኋል? ሰው ላይ አፋችሁን መክፈት የለመደ መከፈት የለመደ አፍ ምን ምን ይጸጥተዋል ሰውን ማስቀየም የለመደ አፍ ማለት ነው። ግን በጣም ትደብራላችሁ። እግዚአብሔርን የሆነ መረጋጋት የለ ምናምን በቃ ሰውን ለማስቀየም ነው የምትሮጡት ምናምን ነገር። እኔ እናደዳለሁኝ። እኔ በኮንፊደንስ ምናምን ነገር ለሀይሚ ስከራከርላት ዛሬ ዛሬም እንደዚህ ልትከራከርላት ትፈልጊያለሽ እንደ እስከ መቼ ድረስ ነው እሷን የምታጨማልቂያት እየተባልኩትኝ ኮመንት አንብቢያለሁኝ። እኔ ማለት ነው እኔ ቤት እኔ ዝም ምን ያልኩትኝ? ለምን በሀይሚ ስለምኮራ፣ በቃ ኩርት ነው የምልባት። በቃ እንደማታደርገው ደግሞ ሙሉ ለሙሉ እርግጠኛ ነኝ። እኔ ስለሷ ማለት ነው እርግጠኛ ስለሆንኩባት ምንም ነገር አላልኩኝም። ምንም ነገር እንደው ብሩኬን አታናጁ የሚል ነገር ነው የተናገርኩትኝ። ከዛ ባሻገር ምንም እንደውም ምንድነው ድርቀቷ። ሌላው ነገር ደግሞ አቃጥላ ልደፈው ነው ምናምን። እናንተ ተደፉ በጣም ነው የምትገርሙት። አሁን ለብሩክ እኮ አዝነው እኮ አይደለም ማሽቃበጥ ሀይሜን፣ በቃ እንዴት አድርገን እንጉዳት ምናምን ነገር የማሽቃበጥ ስራ ነው ይሄ። በጣም ነው የምትገርሙት። በጣም በጣም በጣም በጣም ትገርማላችሁ። እግዚአብሔርን የሚችልን ሰው መስራት የሚችልን ሰው ጎበዝን ሰው በዚህ ልክ ለመጣል አትሄዱ። የሚገርመው ነገር የጋሽዬ ልጆች የሰው ወሬ አይሰማም። በጣም የማደንቃቸው ነገር ከኤፋ እስከ አብሬሽ እስከ ሀይሚ የሰው ወሬ አይሰሙም። ሁል ጊዜ ስራቸው ላይ ነው ፎከስ የሚያደርጉት። እውነት ምክንያቱም ብዙ ጊዜ በእነሱ ላይ ስመለከት ጥሩ ልብ ስላላቸው መሰለኝ ፈተናዎቹ በጣም ይደራረጉባቸዋልና፣ በጣም አንዳንድ ጊዜ ቆሜ ሳስብ እነዚህ ልጆች ምን አድርገው ነው ለምን በዚህ ልክ መፈተን ምናምን ነገር እላለሁ ለራሴ ማለት ነው። ሌላው ነገር ደግሞ ውዶቼ አንዳንድ ጊዜ ከታዋቂ ይልቅ አዋቂ ይሻላል። እግዚአብሔርን ታዋቂ መሆን ፈተናው ብዙ ነው። የሆነ ምናምን ነገር በቃ ቅናት፣ ሰው ምቀኛችሁ ይበዛል። በቃ እናንተን የሚጥላችሁ ሰው፣ እናንተን ለመጣል የሚሯሯጠው ሰው ይበዛል። ምናምን ነገር በቃ እስከ ዛሬ የት እንደነበራችሁ የት እንደሆናችሁ የማያውቃችሁ ሁሉ እናንተ የሆነ ቦታ ስደርሱ እናንተን ለመጣል ወደኋላ ለመዘርጠጥ ይሯሯጣሉ እና እባካችሁ ይህ አይደለም። በዛ ያቆም የብሩኬና የሃይሚ መንገድ እና በዛ ያቆምም፣ ፕራንክም ሊደራረጉ ይችላሉ። እኔ አንድ ነገር ነገራችሁ አንድ ቃል የምገባላችሁ ነገር ቢኖር ብሩኬ በእንደዚ አይነት ተመሳሳይ ፕራንክ ሰው ቢፈትነው የሆነ እንደዚ ሃይሚን ይሄ ሰው ይሄ ከበደ እንደፈተናት የሆነ ሰው መጥቶ ቢፈትነው እኔ ለብሩኬ እንደዚህ ለምን ታረጋለህ? ብዬ አልፈርድበትም። ለምን እንደማያደርገው ስለማቅ በቃ ተታመ ሁለቱንም የምተማመንባቸዋለሁ። አሁን ላይ ሀይሚንም ብሩኬን የምተማመንባቸዋለኝ። ሁለቱም በቃ ሁለቱም ትልቅ ቦታ አላቸው። ብሩኬም ለሀይሚ ትልቅ ቦታ አለው፣ ሀይሚም ለብሩኬ ትልቅ ቦታ አላት እና ስለአሁን ላይ በደንብ ስላወኳቸው ሁለቱንም ምን ያክል ቦታ እንዳላቸው እርስ በራስ ማንንም ጀጅ ለማድረግ ወይንም ለመሳደብ እኔ አልሮጥም። በቃ ይዘውት ለመጡት ሀሳብ ሀሳብ ልሰጥ እችላለሁ፣ እንደ ሀሳብ ማለት ነው። ይዘውት እንደመጡት እንደ ርዕሳቸው በቃ አለቀ። ከዛ ባሻገር ግን ይሆነ አሌለ ስለ ግል እንትናቸው ምናምን ነገር በጣም የሚደብር ነገር ነው። እንደዛ አናደርግ፣ ጥሩ አይደለም ውዶቼ፣ ጥሩ አይደለም፣ እንደዛ አይደረግም። በእርግጥ ሀይሚ አይደለም እንደዚያ እምር ብላ ለባብሳ፣ እምር ብላ እንኳን ባትለብስ ሁሌም እናገራለሁ፣ ምንም ነገር ያምርባታል፣ ውስጧ ንጹሕ ስለሆነ መልካም ሰው ስለሆነች። እናንተ ግን ለማንኛውም ልብ ይስጠን ለሁላችንም። ውዶቼ፣ ላይክ ሼር አድርጉ። ከበደ ግን በጣም አሳዝነንሃል። ምንም ማድረግ አይቻልም፣ ከይቅርታ በላይ ምንም ነገር የለም። ይቅርታ አድርጉለት። ቤተሰብ ግን እንደዛ አይነት ነገር ባይደገም ጥሩ ነው።